በአዲስ አበባ ከተማ የተከናወኑ የኮሪደር ልማት ስራዎች የከተማውን ዓለም አቀፍ ተመራጭነት ከማሳደግ ባለፈ ጤናማ የከተሜነት እንቅስቃሴ እንዲኖር ማስቻሉን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ታምሩ ዛሬም አዲስ አበባ በማይዝሉ እጆች፣ በማይደክሙ ክንዶች፣ በሳምንት ሰባት ቀናት፣ በቀን 24 ሰዓታት፣ 24 ሰባት መዳረሻው ለታለመለት ለውጥ በግስጋሴ ውስጥ ትገኛለች። ይህ ከተማዋን የማዘመን ለነዋሪዎቿ ኑሮ የተመቸች ለጎብኚዎቿ ማረፊያና ተመራጭ እንድትሆን እያስቻላት የሚገኘው የኮሪደር ልማት ለአይንም ለኑሮ ምቹ ያልነበሩ ገጽታዎቿን በመቀየር ዓለም አቀፍ ተወዳዳሪነቷን አሳድጎታል። በመጀመሪያው ዙር በአራት ኮሪደር ልማት የተጀመረው ከተማዋን እንደ ስሟ አዲስ አበባ እንድትሆን የማድረጉ ተግባር በተገኙ ድሎች ሳይረካ ዛሬም ተጠናክሮ ቀጥሏል። ይህም የበርካታ ዜጎችን ኑሮ አሻሽሏል፣ ከተማዋን በዓለም አቀፍ መድረኮች ጭምር ተሸላሚ እንድትሆን አስችሏታል። የሁለተኛው የኮሪደር ልማት ስራ አካል የሆነው ያለው ከሳር ቤት መካኒሳ ጀርመን አደባባይ እስከ ፉሬ የሚደርሰው አስራ ስድስት ነጥብ አምስት ኪሎ ሜትር ርዝመት ያለው የኮሪደር ልማት ስራ ተጠናቆም ለአገልግሎት ክፍት ሆኗል። ስፍራው የበርካታ ነዋሪዎች መኖሪያ እንዲሁም ዓለም አቀፍ ድርጅቶች መገኛ ቢሆንም ጥራት ያለው የከተማ ሕይወት ለመኖር ምቹ ያልነበረ አካባቢ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት ግን ደግሞ መተንፈሻ፣ መንቀሳቀሻ፣ መስሪያ ጥራት ያለው የከተማ ህይወት ለመኖር የሚያስችል ሁኔታ አልነበረም። በኮንደሩ የነበረው በተለይም ደግሞ ከሳርቤት ጀምሮ ጀርመን ድረስ ያለውን በምናይበት ጊዜ አቦ ድረስ ያለውን በምናይበት ጊዜ ብዙ ዓለም አቀፍ ድርጅቶች ያሉበት ነው። ወደ ሀያ ሁለት አካባቢ የሚጠጉ ኤምባሲዎች ያሉበት ሁለት ትላልቅ ዓለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክም የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውትበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። ምስጋና ለኮሪደር ልማት ስራ ይሁንና አመራሩ ከላይ እስከታች ተቀናጭቶና ተናቦ በመስራቱ ለትራንስፖርት ምቹ ሁኔታን የመፍጠር አዳዲስ እሴቶችን መጨመር ያስቻለ፣ ለንግድ ስራ እንቅስቃሴ የተመቸ ምቹ ሁኔታን ያጎናጸፈ ሆኗል። ይህም ጤናማ የከተሜነት እንቅስቃሴ እንዲኖር አስችሏል ይላሉ ዋና ስራ አስኪያጁ ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶች ነው። ለረጅም ጊዜ አባንደንት ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በእግር የማይንቀሳቀስበት ነበር። ረጅም ዲስታንስ ነው ግን፣ ሰዎች በእግር ይንቀሳቀሳሉ። ታክሲ አይጠብቁም። ማታ ወጥቶ ጤናቸውን ለመጠበቅ ወክ ያደርጋሉ። ከልጆቻቸው ጋር ባይስክል ይነዳሉ። ከልጆቻቸው ጋር ወክ ያደርጋሉ። ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገ ነው። የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው። ለከተማችን ቫሊዩ ክሬት ያደረገ ነው። የከተማው የትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን ባለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ የመሰረተ ልማት አቅም ያመጣ መሆኑ እንዳንድ ፖች ያደርገን የምንወስደው